እኔ ጨረቂዬ ፕሮፓይል ነው የሚፈልገው፣ አይደለ? እሳኔ ኧረ ጨረቃ እኮ አንድ ቀን እኔ አርጌ ነበረ።

የሚሚል ልጆች ይሄ ሶስት ነው፣ ሶስት ነው፣ ሶስት አ የገላኔ ልጆች ደሞ ሁለቱም እንኳን ደስ አለሽ። ብዙ ልጆች አላት እኮ ሳኒ፣ እዚ ቲክቶክ ላይ ሳኒ ብዙ ልጆች አላት። እኔ ልጆች የሚፈልገው ዛሬ ሁሉ ተቀይሮ ማየት ይፈልጋሉ። እስቲ የኔ ልጆች ናችሁ አደል? አው ደሞ ሰኒ ማለት ነው

የምርግ ማለት ነው። ሁላችሁ ቀየሩ። በዚህ አጋጣሚ ማለት ነው ከዛ

እሺ እንደዛ ከሆነ ችግር የለውም። እንግዲህ ዛሬ ፕሮግራም መሪ ማን ነው? ሰኒ ና ታት። ወይኔ ግን ናት ለመናገር። ለዛሬ እኮ ሰኒ እዛ ስትገባ አንበሳ መስጠት አለብን። ምን እሺ፣ ተዘጋጅ አንቺ ሰኒ አንቺ ለሰኒ ዘማ ብሰጪ የቤቱ ባለቤት አንዴ ድርግም እና አልመጣም፣ ጠፋብኝ ነበር። እግዚአብሔር ይመስገን። ምን አይሁ ደግሞ ምንሽ ነው አይባልም። ነት ሰኒ እኮ ይገባታል። አንቺ አይ ምን ሆነሽ ነው? በዚህ ዙር ለሰኒ ይገባታል። ነት ለመናገር

ያው በመሀል ማንዳንድ የሰው መቶ ነገር ተናጦ ሊያጣላ እንዲሳለፍ እኛ መቼ ማንጣላ ማንድ ነን፣ ለእናንተ ክብራለኝ። እግዚአብሔር ደግሞ ያገናኘን የሚዲያ እነዚህ ስናያቸው ምን ሳሳላቸው ልጆች በእነሱ ምክንያት ማለት እና በጣም ለእናንተ ክብራለኝ። ማለት ክፉ ነገር ስለማይወጣችሁ በጣም ክብራለኝ። ሁለቱም በአንድ አይ ስለምታዋቸው በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። በዚህ አጋጣሚ ለእናንተ ክብራለች። ልሰሚ ደግሞ በጣም ስትሆነ እዚህ ጋር መጥቼ ስለተናገርኩ በጣም ደስ ብሎኛል። ለእናንተ ያለው ሁሌ አውራችሁ መሆናቴ ከጎናቸው በአንድ ዐይነት ብዙ ሰዓት እኔ ከጀመርኩ ማቆም ማለት ነው። ኃይሜ ማለት ነው እንትን ምንድን ነው? እሱ ከአንድ ፕሮፌር ያደርጋል። የምር ነው ወይ አንድ ሰው ከእንትና እንትና ይግባ አትባሉ። የምር ለምን እንደሆነ ተቃለሽ ሚሚ ማለት ነው። ብሩኬ ሌላ ነገር ያስባሉ። ገባችሁ? የምር ነው የሆነ የተለየው ሁሉንም ፎቶ ነው። የምን ፎቶ ወስተው ያም ሆነ ይህ ማለት ነው። የሀይሳ የግባ ምናምን አትበሉ። የምር እኔ ደስ አይለኝም። እግዚአብሔርን አንልም አንልም ማለት እኛ ምንት ስለማይለን እኔ እዚህ ጋር ምለው ልጅ ስን ብዙ ጊዜ የምለው እኔ አሁንም የምለው ነገር ሁለቱ ለይቶ ወይ ብሩኬ ወደ ኃይሜ የሚሰድቡት እነሱን የእኛ ቤት አይወክላቸውም። ማለት ይህ ነው እኔ የምለው እኔ ወይ ኃይሜ ወደ ብሩኬ የሚሰድቡት እነሱ ከኛ ውጭ ናቸው እነሱ ለሁለቱም ጠላት ስለሆኑ እነሱን እኛ አይወክሉንም እንጂ ሌላ ሀይሚዬ ፕሮፋይል ያረገ ብቻ ብሩኬን ይጠላል አይባልም እኮ ለሁሉም አንድ ሆኖ የቆም ነ ጨረቃ ፋሚሊ ው ለአንቺ ቤት በተለይ ታውቃላችሁ ብዙዎቹ የሀይሚም የብሩኬን ፕሮፌል ሳይጠቀሙ የማንንም ፕሮፌል የራሳችሁ ፕሮፌል ራሱ ተጠቅመው እግዚአብሔርን ወዱት ይወዱት የሚያከብሩት ብዙዎቹ አሉ። ይህን ራሱ ማወቅ አለብኝ፣ ገባችሁ? የምሬ ነው። ግን እዛ በኋላም ቢሆን ሲጠሩ እንትና እንትና ይግቡ ይግቡ አትበለ፣ ማንኛውም ሰው የእኛ ልጆች። እንደውም አንድ ሰው ከገባ ይኔ ችግር የለኝም ማንም ሰው ገብተው አንድ ቻልአንድበቃል እንደው አይባልም። ይህ ቤት የሁላችን ቤት እኮ ነው። ስደት ላይ ያለነው የተወጫችን የጨረቃ ፋሚሊ የሁሉም ቤት ነው። ለምን ድን ነው እንደዚህ? እነሱ ሌላ ሀሳብ ልባችሁ እንዲመጣ አይፈልግም። አሁን የሳኒ እንትና ይግባ፣ የገናኔ እንትና እንድትሩ አንፈልግም ይ ማንም ገብቶ ከወረኝ ለእኔ ችግር የለኝም። እኔን ለመግባት ምናምን ውጪ ሆኖ ታክታክ እየደረገ በጥሩ ኮሜንት ምናምን ምን መሰለሽ ሁሉ ሰው ይግባ እንትናት ይግባ እንትናት ይግባማቸው ነው የሚደርሰው። መቼም እኮ አይደርስም ለሁሉ ሰው አይደርስም። አንደኛው ነገር ደግሞ ያው ስለሽ ወንድሞችም ስለሚመጡ ሌሎቹም ምናልባት ቦታው ሊያሰን ይችላል። በዚህ አጋጣሚ ሁላችሁ እንደተባለእኛለማት ምናምን ችግር ብላ ይጠራሽ ብቻ ደስ ብሎናል።

እናስተካከላለን ብለዋል። ያኔ እኔ ከታችሁን እያደመኩ ነበር። የእኛ ቤት ልጆች ግቡ ምናምን ሲባል ለእነሱ ራሱ ጥያቄ የሆንባቸዋል እና እኛ አንድ ነን እያሉ ነበረ። ገበሽ እኛ አንድ ነን እያሉ እነሱ ሁሌ አንድ ሁኑልን አንድ ሁኑልን ስለሚሉ ይሄ እናስተካክላለን ብለዋል። ከአሁን መቀደማ ተሰተዋል ተሰጥተዋል። ምርጣ ሰብ ና ያነሳ በዛ በዛ አሁኑ አስተካኪሽ አንቺ ቤትሽን ትስትከልቼ በቃ ይህንትና ቡድን ይግቡ በቃ ማንም አሁን ለምሳሌ ለናገር ነው ያለናግር ያለው ልጅ ሰኝ እኔ በቀደምም እኔ ቤቴ ላይ ተናግሬያለሁ። ማንም ማንም እኔ ማላስተናግደው አሁንም እምላችሁ፣ ብዙ ልጆች ብሩኬ የሚሰድቡ አሉ። ብዙ ልጆች ሀይሚ የሚሰድቡ አሉ። የሌላቸው ማንነታቸው ሚዲያ ላይ ወጥቶ እንደሚያውቋቸው ሳያውቋቸው እንደሚያውቋቸው አሁን ሌላ አካውንት ደግሞ የሚመጡ ይችላሉ። አዎ ሀይሚ የሚሰድቧት አሉ። በጣም በቃ የሆነ እሱ ወክሎ ቤተሰብ ከሆኖ ምንም ማይወክላቸው ነገር ምንም ማያገባቸው ነገር